ትሬኑ አረፋተ በልቅጥጥ ነው ያለኝ። አልሐምዱሊላህ ደርሰናል። ሙቃቱን ሙቃቱን ውብ አየሩ ደስ ይላል። የስ እሱን ነበር የፈራሁት። ሰዎች እሷን ነበር የፈራሁት። የድሮ የብሪቲሽ ፊልሞች ላይ ያሉት አሉ አይደለ? የኤጀንቶች ምናምን እነሱን ነው የሚመስሉት ታክሲዎቹ። በጣም ከረጅም እና ከአሰልቺ ጉዞ በኋላ ይኸው እዚሁ ቶኪዮ ሀኔዳ ደርሰናል። እንዴ ነው ስርዓት ይዘው እንተሰለፉት የተሰለፉት ታክሲዎቹ ያያቸቸቸ እንደ ወታደር ነው። ልክ ስንመጣ ቀር ያለኝ ነገር ምን እንደሆነ ታውቃላችሁ? ሶኬቱ አሁን ይሄ ምንም የተለመደ ሶኬት አይደለ። የጠፍጣፋው ነው። ርቀቱ በጣም አጭር ነው። ከዛ ውጭ ደግሞ አሁን ላይ በዛ በጣም ማናገኛቸው እነዚህ ታይፕ እንደ ዩኤስፒ ኬብሎች አሉ አይደል፣ እሱንም አልያዝኩም እንዳጋጣሚ ሆኖ በሁለቱም ታይፕ ሲሆነ ቻርጀር ነው። አሁን ሌላ ጊዜ ትሪፕ ላይ ምናምን ለሊቱን ሙሉ ይሄ ካሜራም ስልክም ፓወር ባንክም ሰካክቼ ቻርጅ አድርጎ እንዲጠብቀኝ ነበር የምፈልገው። እዚህ ስንመጣ ግን እንደዛ ሊሆነ አልቻለም፣ ምክንያቱም ሶኬቱ አይመችም

ሌላ ጊዜ የትኛውም ሀገር የትኛውም ሀገር ማንም ሰው ሲሄድ መጀመሪያ ማድረግ ያለበት እዛው ኤርፖርት እንደወረደ የተወሰነ ብር መመንዘር ና ከዛ ደግሞ የዛ ሀገር ኔትወርክ ማግኘት የምችሉበትን ሲም ካርድ መግዛት። ምክንያቱም ሁሉም ሀገር እንደየሀገሩ ሀገሩ ሲስተማቸው አሰራራቸው ምናምናቸው ስለሚለያይ እንደ አዲስ ነው። የሆነ ሀገር ስትሄዱ እንደ አዲስ ነው። ሁሉን ነገር ሲገራዎት ምታደረጉ ሰው ሁሉን ነገር ደግሞ የሆነ መስመር ለማስያዝ ኢንተርኔት ያስፈልጋል። ሲም መግዛት አለባቸው። ትላንት ግን እኛ ተሸወደት ሆቴል የወጣ ነው። ሶስት ሰዓት ነው ጠዋት፣ ሶስት ሰዓት ነው እና ሶስት ሰዓት ወተን እዚህ አካባቢ ያሉት ሱቆች፣ ሱፐር ማርኬቶች፣ የትኛውም ስቶር አብዛኞቹ ዝግ ናቸው። ከጠዋቱ አራት ሰዓት አምስት ሰዓት ጀምሮ ነው ክፍት የሚሆኑት ና የሆኑ አንዳንድ እንደ አጋጣሚ ያገኘ ናቸው። ጃፓንያን በጣም ነው የሚተባበሩ፣ በጣም ነው የሚተባበሩት። ግራ ነው የሚገባቸው በጣም መንገዱን ትቶ ደስ ብሎ ቲፕ መስጠትም ደግሞ አይችልም። ይሄ በጣም ምርጥ አገር ነው። አሁን እዚህ ቁርስ የምንበላበት ቦታ እኮ አስተናጋጆች የሚሰጧቸውን ሳንቲም ይዘው ማስቀረት ትፈልጉ የለ ቲፕ መስጠት ያው ተለምዶ የለ እኛ ሀገር። እዚህ ጭራሽ እዚህ ስታችሁ መሄድ ራሱ በጣም እንደኖር ነው የሚቆጠሩ። አንዳንድ የሆነ ሀገር ከመግባታችሁ በፊት ማለት ነው በዛ ሀገር የሚነገራችሁ ብዙ ነገር አለ አይደል? እና ደግሞ ጭንቅላታችሁ ውስጥ ያ ነገር ገኖ ነው ገኖ ነው በቃ እንትን የሚለው የሚቀመጠው። እንትን አካባቢ በጣም የሌቦች ነው፣ የማፊያዎች ነው፣ የጋንግስተሮች ነው ምናምን ስትባሉ እዛ አካባቢ ገና ሳትደርሱ ምን ሳትሉ ጭንቅላታችሁ አሳድጎ የሚጠብቃችሁ ስለ ስነ ስርዓታቸው፣ ስለ ቆሻሻ፣ ስለምን አሁን መንገድ ላይ ቆሻሻ ባይ በቃ አይ ቆሻሻ አይደለም ዝም ብሎ ቁጭ አርጎት ነው ምናምን ብዬ ራሴን አሳምናለሁ። ከዛ ደግሞ ስለ ስነ ስርዓታቸው ይሄ ማለትም ሰው ሲያከብሩ እናንተም ደግሞ እነሱ እንድታከብራቸው ኤክስፔክት የሚያደርጉት ምናምን ደሞ ታገዝፉታላችሁና አሁን እዚህ ሬስቶራንት ተጠቃቅመን ከጨረሱ በኋላ ማርኬቶች ሁሉ ነገራችን ከጨረሱ በኋላ ይሄ ጅል ስታችሁ አይደለም ውስጥ ገብቼ ዕቃ ሆን ካላጠብኩ እያለ የውርዴራ ላይ ነው አዎ እንደዛ ነው ሁሉም ይወላቸው የተጠቀሙበትን ይመልሳሉ። ሰልፍስ ሰልፍ ሰርቪስ የተለመደ ነው። እኛ ሀገር ማ ሁሉ ተጀምሯል። አንድ ሬስቶራንት እራሳችሁ ታስተናግዳላት፣ ግን የተጠቀማችሁበትን እዛው ቴብል ላይ ነውቸሁ ነ ቴብል ጅግን ብድግ አድርጎ የተጠቀሙበት መልሱ ሰላም ብለው ነው። አሁን ትሬን ስቴሽን ያለ ነው እና እንዴት አድርገን እንደምናደረግ አናቅም። ካርዱም ምኑም ምን ማድረግ እንዳለብን ጭራሽ። ይሄ ስቴሽኑ ነው ስቴሽኑ ነው እና ሱካ ካርድ የሚባል አለ። አሁን ዱባይ ያላችሁ ሰዎች አንድ ያሶሪ እንትን ዱባ ያላችሁ ሰዎች ታውቋታላችሁ። ኤኤል ነው ኤኤል የምትባለ ካርድ ሪቻርጅ እያደረጋችሁ ከአንድ ስቴሽን ወደ ሌላ ስቴሽን ለባቡርም ለባስ የምጠቅመዋ። እዚህም ሱካ ካርድ የምትባላለች እኔ ኦንላይን ስልኬ ላይ ያለች ዋሌት ላይ አገናኝቻታለሁ። እቺ ማለት ነው እቺ ነች ሱካ። አንድ ሺ ሞልቻታለሁ፣ ለባቡር ያው ከአንድ ቦታ ሌላ ቦታ። እሱ ግን ኮኔክት ማድረግ አልቻለም። እና ምን ተሻለ ብሮ ማን ሌባ ነው ትመስለ አሁን ላ አያቸው በስልካቸው ነካነካ እያደረጉ ሲያልፉ አያችሁ አንተስ ኧረ ተው ተው ተው፣ ሰስ በቃ ስለዚህ፣ ይሄንን ካርድ እንይዝና ከዛማ መፈላሰፍ ነዋ። እዚህ ቬንዲንግ ማሽኑ ላይ ማለት ነው፣ ቋንቋ ስላልተግባባው ውሃ መስሎኝ ምን እንዳወጣው አላውቅም፣ እና ለመጠጣት ደግሞ ተሳቀኩ። መንገድ ላይ የበላችሁ የጠጣችሁ መሄድ በጣም አስነዋሪ ተግባር ምናምን ሲባል ስለሰማሁ እና ዞር ዞር ስል ደግሞ ሰው አይጠጣም አይበላም። ግራ ገባኝ ነው። ባቡር ደግሞ በቃ በየአምስት ደቂቃ በየአስር ደቂቃው ነው የሚመጣውና ተሳስታችሁ የምትሄዱበትን እስቴሽን ካለፋችሁት ተመልሳችሁ ወደዛ ለመምጣት መደናቆር መደናቆር በለበቃ ይኸውልሽ አንሳ በጣም ማየትና መጎብኘት ከምፈልጋቸው ሀገሮች አንዷ ነበረች። ጃፓን ያው ተሰክቶልኝ መጥቻ አለው። እንግዲህ ያው ጃፓን እንደሚወራላት ነች ወይ? ለጃፓን ሰምታችሁ የምታውቁ ከሆነ ህዝቦቿ በጣም ሰው አክባሪዎች፣ ህግ የማይተላለፉ እርስ በርስ የሚከባበሩ፣ ለከተማው ንጽሕና ደግሞ በጣም ይወራል። ቆሻሻ የምትሉባቸው ቦታዎች ሳይኖሩ ግን የከተማው ንጽሕና በጣም አስደንጋጭ ነው ሲባልም ሰምቻለሁ። አንተ ሰውዬውን ወጥቼበት ነበር። ቆሻሻ መጣያ የላቸው፣ ንጹህ ነው ግን እንደአስተያየት ለማን ነው ለቻይና መንግስት አንደኛውን ኮዳ ውሃ ከጠጣሁበት በኋላ የምር እኮ ቆሻሻ መጣያ ከቅድም ጀምሮ ይህን ኮዳ ውሃውን ጠጥተን ጨርሰን፣ ከተማው ላይ ቆሻሻ መጣ የሚባል ነገር አለ፣ ግን በቃ በጣም አታገኙ። ብዙ ሰዎች በእጃቸው ቆሻሻ ይዘው ነው የሚዘሩት። የእኔ ቢጤውን ከኖርማል ሰው አንዳንድ ያትለዩ። ምን ማለት የት የሚጥሉበት ስለሌለ በእጃቸው ይዘው ነው የሚዞሩት። ከዛ ወይ ቤታቸው ይጥሉታል፣ ወይም ደግሞ ሆቴል ሎቢ፣ ካፌ ምናምን ደግሞ ቆሻሻ መጣ ያለ ይጥሉታል። በእርግጥም እንዳየሁት እስካሁን ድረስ በጣም ጽድት ጽድት ያለ ከተማ ነው። ዛሬ በመጀመሪያው ቀን ያው እኔ ግን በጣም የሚያስቀኝ እኮ ጃፓን ድረስ መጥቼ የከተማ ንጽህናን ማድነቅ ማለት በጣም እኮ ይህን ያህል ውስብስብ ሆኖ ንጽህና፣ የከተማ ጽዳት ምናምን ይህን ያህል የተወሳሰበ ነገር ሆኖ ሲሆን ግን ደስ ይላል። ሀገራቸውን ከተማቸውን በዚህ ልክ መንከባከባቸው፣ ኃላፊነት ተሰምቷቸውን የራሳቸውን የቤት ስራ መወጣታቸው በጣም ደስ ብሎኛል። ሌላው ነገር ደግሞ የሰው ያከብራሉ የሚባለው ነገር እስቲ ማየት ነው። ሁሉም ሀገር እኮ ሰው አክባሪ ሳይኖር ቀርቶ ሳይሆን ግን አቬሬጅ አይደለም እንወስደው። አሁን ማጆሪቲው እንደዛ ከሆነ አሃ፣ ይሄ ሀገር በቃ የሆነ ሰው አክባሪ ይበዙባታል ምናምን ትላላችሁ። በጣም ማጆሪቲው እንደዛ ከሆነ ማለት ነው እንጂ በየሀገሩ በየከተማው፣ ሰው አክባሪዎች ምናምን ሰዎች በሽ ናቸው። እኛ ጋርም እኮ ሲባል ኢትዮጵያ እንግዳ ተቀባይ ሰው አክባሪ ምናምን ይባላል። ግን ማጆሪቲው ነው የምታዩት ያው ተንኮለኛ ክፉ ሰው ምናምን ካጋጠማችሁ የሀገር የክፎች የተንኮለኞች ነው ማለት አይደለም። ማጆሪቲ አቬሬጅ ነው ትውስጡ እንዴ። እኔ ሌላው ነገር ይሄን ከተማ በጣም የወደድኩት ረጅም የሆኑን ስሜት እየተሰማኝ ነው። በጣም አጫጭሮች ናቸው፣ ተስማምቶኛል። ከእኔ ጋር ይሄዳል የከተማዋ በአማካይ ከረጅሞቹ መሀል ተመድብ ያለው። በመጀመሪያው ቀን ማለት ሳያቸው፣ እያንጋጠጡ ነው የሚያዩት። እኔን፣ አስባችሁታል። እኔን እኔ አዲስ አበባ ላይ በሰው እግር መሀል የማልፈ ሰውዬ፣ እዚህ ግን ክብሮ ክብሮ። እንዴ ቆሻሻ መጣያ ተገኝቷል! ቆሻሻ መጣያ ተገኝቷል! ቸብ ቆ አታዋርደን እባክህ፣ አንድ ቆሻሻ መጥያ ብናገኝ። የተወሳሰበ ነው፣ ተች ስክሪን ነገር ነው። ግን አስባችሁ ይህን ያህል ብርቅ ሲሆን የሆነ ከተማ ድረስ ሄዳችሁ የቆሻሻ መጥያ ማግኘት ሲያስደስታችሁ ምን ያህል ከተማው ንጹህ መሆኗ። የለም እኮ የምር እንደሚወራለት ነው፣ የምርም ንጹህ ነው። እንኳን ደስ ያለ ሌላ ተገኝቷል። ሌላ ተገኝቷል። እኛ ለየት ያለ ያን የሆነ ከለራችን ምናምን ከሌላው ሰው ወጣ ያለ ስለሆነ እንትን ነው የሚሆን መሰለኝ እንደ ቆሻሻ መጣ ያለ የፍቅረኛ ሞች የፍቅረኛሞች የፍቅረኛሞች ፍቅረኛሞች ፍቅራቸውን የሚገልጹበት ሰላቸውን የሚገቡበት ነገር ታዲያ፣ ምን እንሰራለን እኛ? እዚህ አካባቢ ና ከውሻ ጋር ነው እንደ ፍቅር ያዘው፣ ከበሬ ጋር ነው እንደ ፍቅር ያዘው። ፍቅረኛ ፈላጊ መሰለኝ መሸጫ መደብር ነው እና የተማረ ሰው መዳጣ ነው የሚባለው በኢትዮጵያ ብቻ።

ቶኪዮ ውስጥ አለ የተባለ የገበያ ማዕከል ነው። አለ የተባለ ማለት ነው። ከላይ እስከታች ግን ዝም ብላችሁ መሬቱን እንደ እንደ ጃፓን ምን እየተካሄደ ነው? ምን እየተካሄደ ነው? ይኸውላችሁ፣ ይኸውላችሁ ቆሻሻ። በጣም ነው ማዝ ነው፣ በጣም ነው ማዝ ነው። ኧረ በህልሜ እንዳይሆን። ቆሻሻ የባንኮች ነው። የባንኮች ደግሞ የተሻለ ሬት ነው ያለው 143። ይሄ በጣም የተሻለ ሬት ነው። የተሻለ ሬት እስካሁን ድረስ ስንመዝር የነበረው 134 ነው 138 ነው። እዚህ ግን 143 አላቸው።

ሳንቲም ቫሊዮ የሌለው መስሎኝ፣ ነቂ እኮ ለካ እዚህ ጋር መቶ አምስት መቶ ምናምን ምናምን አሉ ተደማምሮ፣ በጣም ቫሊዮ አላችሁ። ብዙ ነገር ትገዙበት አላችሁ። ሳንቲም ነው ብላችሁ የሆነ የማይረባ መስሎኝ፣ በቃ ጭራሽ እንትን አላደረገውም፣ አላስቦም። እያንዳንዱ የኔ ግብይት እንቅስቃሴ ላይ ማለት ነው ለካ ቫሊዮ አሉ።

አሁን ሹቢያ ክሮሲንግ የሚባል ቦታ እየሄድን ነው። ቲክቶክ ላይም ዩቲዩብ ላይም ምናምን አይታችሁት ሊሆን ይችላል። አሁን ቶኪዮ ላይ በጣም ከሚታወቁ ቦታዎች ናቸው፣ ብዙ ቱሪስቶች ከሚመጡባቸው። ለምን ቢባል ቢያንስ በቀን ከ500 ሺህ እስከ 2.4 ሚሊዮን ሰው የሚተላለፍበት ክሮሲንግ ነው። አስቡት እንግዲያው ከሌላ ዓለም መጥተው ይህንን ለማየት ከሌላ ዓለም መጥተው ሰዎች ሲሻገሩ ለማየት ልጆቿን እንዳለፋቸው ድሮት ነው። የሁሉ ሰው ደግሞ የተሰለፈው ሰዎች ለምን መሰላችሁ? ሀቺኮ ሀቺኮን ታውቁታላችሁ ውሻ ጋር ለመነሳት የሁሉ ጋጋት። ምናልባት ስለ ሀችኮ ሰምታችሁ የምታውቁ ከሆነ ታሪካዊ የሆነ ውሻ ነው። ለምን በታማኝነት አሁን፣ ባለቤቱ የውሻው ባለቤት ማለት በባቡር ነበር የሚመላለስ። ባለቤቱ ስራ ቦታ ደርሶ እስኪመለስ እዛው ስቴሽኑ ላይ ይጠብቀው ነበር። ስቴሽኑ እዚሁ አካባቢ ነው፣ ከዚህ ስር አለ ስቴሽን። በሱ ስም ነው የተሰየመው፣ በዚህ ውሻ ማለት ነው። ባለቤቱ ከስራ ሲመለስ ሁሌ ይጠብቀዋል፣ አብሮ ቤት ይገባሉ። ለብዙ ዓመታት እንደዛ አደረጉ። የሆነ ጊዜ ግን እንዳጋጣሚ አጋጣሚ ሆኖ ባለቤቱ የልብ ሕመም ነበረበት እና በዛው ቀረ፣ በቃ ሞቶ ቀረ። ግን ውሻው አያውቅም፣ ውሻው አያውቅም። አሁንም ዝም ብሎ ይጠብቋል፣ በየቀኑ እየተመላለሰ ቢያንስ ለዘጠኝ ዓመት ጠብቆታል ነው የሚባለው። አስባጅቷል ለዘጠኝ ዓመት በታማኝነት ይሄዳል፣ አይመጣም፣ ባለቤት ይጠብቋል፣ ይሄዳል፣ ይጠብቋል፣ ዘጠኝ ዓመት። ከዛ ውሻው በዛው ሞተ፣ በእሱ ስም ተሰየመ። እኔ ግን እዚህ ጋር አንድ ጥያቄ አለኝ። አሁን ውሻው ማለት ነው እሱን እየጠበቀ እንደነበረ ሰዎች በምንድን ነው ያወቁት? ውሻው ዝም ብሎ እንትን ዘገምት አይነት ውሻ ቢሆንስ? ማለት ወይ ተርቦ የሆነ መንገድ ጠፍቶበት እዛው ቦታ ላይ የሄደ ከነበረስ? ግን ሰዎች ያው እንደ ታሪክ ተቀምጧል። በ1930ዎቹ የነበረ ነው። እኛም ተቀብለነዋል። እነሱ ሀውልት ሰርተውለታል። በቃ ዚጋ ሃቺኮ ስቴሽን ይባላል። እንደዚህ ቁጭ አድርገውታል። በጣም ፋን አይደለሁም የሱሺ። የምር አይደለሁም። ብዙም አይገባኝም ላችሁ እጅ መታጠቢያ ራሱ እዚሁ ነው። እጅ መታጠቢያ ነውበርንቲ እንጂ እጅ መታጠቢያ አይደለም።

ያው ነው ቤቱ። ተማመጡም ሌላው ነገር ደስ ይላል ነው፣ ኦርደር የምታረጉት እዚህ አጠገባችሁ ባለ ስክሪን ነው ኦርደር የምታረጉት። ከዛ እዛው ለእነሱ የሆነ ሲስተማቸው ላይ ነግራቸዋል ከች ይላል ማለት ምንም አይነት ከአስተናጋጅ ጋር የንግግር ምናምን አያስፈልግም። ቋንቋ እንኳን ብዙ ባትችሉ፣ እዚህ ሞኒተሩ ላይ እንግሊዝኛ ስላለ ጠቅ ጠቅ ጠቅ ታደርጉታላችሁ። ኦርደር ከዛ ይወላል። አስተናጋጁ እራሱ አይመጣም ምግቡ በዚህ ነው የሚላክ ግን የአንተ መሆኑ በምን ታውቀዋለህ ቁጥሩ የአንተ ሲሆን እዚህ ጋር ይወጣል አይፓዱ ላይ ቁጥር አለ የቴብሉ ማለት ነው የአንተ ሲሆን በላይ በኩል ያመጣል ታች ከሆነ ታች ከሆነ ሳትይዘው ይሄዳል እና ለሌሎች ቴብሎች ነው ልክ በየቴብሉ ሲደርስ በላይ በላይ ይወጣል እንደ ባቡር ሀዲድ ማለት ነው

ነገር ምንም ጣም የለውም። ምንም ነጭ በቃ እንደ ስሙ ነው። ይሄ ባይሆን አሪፍ ነው። ይሄ አሪፍ ኧረ አይገናኝም። ይሄ አንደኛ

አረ፣ አይበላም ይሄ ነገር። እግዚአብሔርን ብለህ አያዝ፣ ግን እያያችሁ እንደዚህ አይዝም። አይ፣ በጣም አሰፈሰፍ ለመቅረጽ እና ይሄ ነገር አይደለም። አውቆ ነው። አልጌ ነው፣ የሌላውን ጣም ሸፈነው